ነው ፍጹም ስህተት እና ምንም ከዛ ጋር የሚያገናኘው ነገር እንደሌለ አረጋግጠናል ማለት ነው። የፈጠራ ወሬ መሆኑን አረጋግጠን ችለናል። ሰላም ጤና ይስጥልኝ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን፣ በጣም ሰላም ነኝ አለሁኝ። መግቢያው ላይ እንዳያችሁት እንግዲህ ሰሞኑን እዚህ ሚዲያ ላይ በጣም ይሄ ሰው ሲዘዋወር ነበረ። ምክንያቱም አንዳንድ ጊዜ እኛ አለ ወንጀላችን የምንቀጣበት ጊዜ አለ፣ ባላደረግነው ነገር ግን እውነት ያው ይቆያል እንጂ ምንድን ነው የሚባለው ይቀጥናል እንጂ አይበጠስም እንደሚባለው ነገር ማለት ነው። እና ብዙዎች ይጎዳሉ በስህተት ምንም ነገር ባልተረጋገጠ ነገር ማለት ነው። እንግዲህ ሰሞኑን በወላይታ ዞን የጓደኛውን ልጅ ደፈረ። ጓደኛው ደግሞ ደርሶበት እንግዲህ ሽሮ መቢያውን ቆረጠ እና ስለቆረጠ በጣም ጀግና ነው። ከዚህ በፊት ሌሎች እንዲህ አይነት ነገሮች ያሰቡትን ማስተማሪያ ይሆናል የሚል ቪዲዮ ምናምን ብዙ ነገር ሰምቼ ነበር። እና ቢሆን ትክክል ነው፣ ግን እኔ በመቁረጡ ቢያንስ ትክክለኛ ነኝ ብዬ ትክክለኛ ነው የሰራው ብዬ አላምንም። ቢሆን ራሱ ማለት ነው፣ ግን ትክክለኛ መረጃም አይደለም። ስለዚህ አንዳንድ ጊዜ ያው በጣም ብዙ ሲወራ ነበር። እንግዲህ ደርሶበት ደርሶበት ነው የቆረጠው። ይህን የሚያህል የሽሮ መብያ ኢትዮጵያ ውስጥ አለ ብላችሁ ታስባላችሁ? እና ምን ለማለት ፈልጌ ነው፣ መጀመሪያ እንለይ ለማለት ነው። ይመሳሰላል ወይ አይመሳሰልም የሚለውን ራሱ ሳናረጋግጥ ጀግና ነው፣ ጎበዝ ነው፣ እንኳን ቆረጠው ሰዎችን እናበረታታለን። ይሄ ኮ ራሱ ወንጀል ነው። ቢያደርግ ራሱ ወደ ህግ መቅረብ አለበት እንጂ እኔ ስለቆረጠው ጀግና ነው ብዬ አላወድስም ለምመሰላችሁ ምክንያቱም ይሄ ሰው እኮ የተቆረጠውም ቤተሰብ አለው። ስለዚህ ቤተሰብ መቸገሩ አይቀርም ወይ ሊሞት ይችላል ወይ እስከሚድን ምንም ቢሰራ ምንም ወንጀል ቢሰራ፣ ቤተሰብ ቤተሰብ ነው፣ አባት አባት ነው። ልጆች ሊኖረው ይችላል ቢሆን እንኳን ማለት ነው። ግን አይደለም እንጂ እንኳንም አልሆነ እና ምን ለማለት ፈልጌ መሰላችሁ ቤተሰብ ማበረታታቱ ጥሩ ሆኖ ብዬ አላስብም፣ እንደኔ ማለት ነው። እና እሱም እንግዲህ ያው እንደ መግቢያው ላይ እንዳያችሁት ወንጀሉ የተፈጸመው አልተፈጸመም። እሱ ያደረገው ምንድነው ጠንቋይ ቤት ሲገባ አዩና፣ ያው የሰፈር ሰው ጉሮ ቤት ምናምን ታውቃላችሁ፣ የማን ቤት ምን ቤት ምን እንዳለ ና እዛ ሲገባና ሲወጣ ይሄንን አንጀት ይዞ ሲወጣ ስላዩት እኛ ላይ መተት ሊያሰራ ነው ብለው አስበው ነው እነሱ ተናግረው ነው የሰፈር ልጆች ምናምን ተከትለው ተሄዱት ማለት ነው። ስለዚህ የሰፈር ልጆች ተከትለው ስለሄዱና እጁ ላይ ግን ይሄን ነገር ስላዩ አንጀት እንደሆነም ተረጋግጧል። ግን እሱም ያው ኃጢአት ነው ይሄ ራሱ ማለት ነው። ግን ኃጢአትም ቢሆን በሆነ በእርግጠኛ መንገድ ነው። በነገራችን ላይ ያው መንግስቱ በዚህ አይነት ነገር ላይ እርምጃ እንደማይወስድ ተናግሯል። አይታችኋል። ስለዚህ ሰውየው ተለቋል ከነአንጀቱ ማለት ነው። ስለዚህ ያ ሰው ቤት መግባት እንደማይከለከል ነው ሲናገር የነበረው። እና ቤተሰብ ምን ለማለት ፈልጌ ነው፣ አንድ ቸኩል የሆነ ነገር እስከሚጣራ ድረስ ለማለት ነው። ምክንያቱም ሲጀመር አይመሳሰልም። እኔ ገና ሳ ራሱ አስር እያገላበጡ በገባው ቁጥር ነበረ እንዲሄ ይሄ ነገር የሽሮ መብያ ነው አይደለም። እንደውም ማንን ልጠይቅ ወላ እያልኩኝ እያሰብኩ ነበር ማለት ነው። ስለዚህ ያው ትክክለኛው መረጃ ደግሞ እንደማይመሳሰል እንግዲህ ቁርጣችንን እንወቅ፣ ትክክለኛ መረጃ እስከሚወጣ ድረስ እንጠብቅ ለማለት ያክል ነው። ስለዚህ በጣም ጀግና ጀግና ጀግና ጀግና እየተባለ ሲሞገስ ነበር ማለት ነው። ግን እኔ ይህንን ያው እንደነገርኳችሁ እኔ በዚህ አልደግፍም፣ ጀግናም አልልም። ምክንያቱም የሰው ሕይወት ማጥፋት ማለት ነው። የወንዶች ሕይወት ደግሞ እዛ ጋር እንዳለ ታውቃላችሁ። እና የሽሮ ማብያው ተቆረጠ ማለት ይሄ ሰው እኮ ስንት ቤተሰብ ሁሉ ሊያስተዳድር ይችላል። መቀጣት ካለበት በህግ መቀጣት ነው ያለበት። ወንጀል ከሰራም እዛ መውሰድ አለበት እንጂ የሆነ ቆርጦ ወይም ደግሞ የሰው አካል አጉድሎ ጀግና መባል ይችላል ብዬ አላስብም ማለት ነው። ብዙ የተጎዱ ቤተሰቦች አሉ በልጆቻቸው። አዎ ትክክል ነው በሉ፣ ግን ቢሆንም ወደ ህግ ወስዶ ህግ ነው እርምጃ የሚወስደው እንጂ ሰው እንዴት በሰው ላይ እንደዚህ ሞራል ይሰጣል? ሞራል መስጠት የለበትም። የኔ ሀሳብ ነው ግን በጣም የብዙ ኢትዮጵያን ያየውት ደግ አደረገ እንኳን ቆረጠው የሚባል ነገር ነው ማለት ነው። ለማንኛውም አልቆረጠውም እንኳንም አልተቆረጠ። ምክንያቱም ይሄ ሰው ቤቱ ብዙ ቤተሰብ ሊኖረው ይችላል። አንድ ሰው እኮ ከአንድ ቤት ውስጥ የሆነ ነገር ቢደረግ የፈለገ ወንጀል ቢያጠፋም ለቤተሰቦቹ ብዙ ነገር እንትናለው አይደለ እንዴ? ብዙ የሚያደርጋቸው፣ ብዙ የሚሰራቸው፣ ብዙ የሚያስተዳድራቸው ስላለ ለዛ ለቤተሰብ ይጎዳል ማለት ነው። እና ያው ከሚሞት ደግሞ እስር ቤት ገብቶ እዛው እስር ቤት ቢቀመጥ አይሻልም? ትላላችሁ እናንተ። እኔ ግን እንደዛ ነው የሚመስለኝ፣ ከምሬ ነው። ለማንኛውም ያው በቃ እሱ አለመሆኑን ለማረጋገጥ ያክል ነው። እውነታው ይሄ ነው ማለት ነው። ስለዚህ ብዙ በቆረጡ ደስ ያላችሁም፣ እንግዲህ ያው አልተቆረጠም ለማለት ያክል ነው። ቤተሰብ እስቲ እናንተ ራሱ ስታዩት፣ እስኪ እስኪ ማለት ወንዶቹ ራሱ ሲቀባበሉት እኮ ገረመኝ። አይታችሁ መመስከር አችሉም ማረጋገጣችሉም ማረጋገጥ አችሉም። እንዲ ራሳችሁን አይታችሁ ያው አልለይ ካላችሁ ራሱ ማለት ነው። እኛ እንኳን ሴቶች እንቸገር አይትን ስለማናቅ እና ቤተሰብ ምን ለማለት ፈልጌ ነው፣ ያው ይህን ይመስላል እንግዲህ ምንም ነገር እየተፈጠረ የለም ብሏል። እንግዲህ የወላይታ ዞን አገሩን ራሱ እኮ አሰደብ ነው። ምንም ነገር በሌለበት ቦታ እዛ ቦታ እንዲህ አይነት ወንጀል ተፈጸመ። እኔ እኮ መጀመሪያ የፖሰተው ሰው እኮ እንዴት ከምን ጋር ምን ጋር አቀናብሮ ምኑን አይቶ እንደዚህ እንዳደረገ ነው የሚገርመኝ። እና ቤተሰብ እንግዲህ ይሄንን ይመስላል። ይመቻችሁ። ያው ለሌላም ጊዜ እናጣራ። አንድ ሶስት ቀን አራት ቀን ይሄ ነገር እንዴት ነው ብለን ትኩረት እንስጥ እንትን ከማለታችን ወዲህ ማለት ነው። ከመፖሰታችን ወይም ደግሞ ከመሳደባችን ወይም ደግሞ ከመኮመታችን በፊት በኮመንት ራሱ እኮ እኛ የሰው ሞራል ራሱ ቀላል አንሰብር። በጣም ማለት ነው እኔ የሚገርመኝ እኮ እኔ እኮ ከደበረኝ ራሱ አይቼ ወጣለሁ እንጂ የሆነ መጥፎ ኮመንት ኮምቼ አልሄድም። ምንም አላችሁ ምንም ማለት ነው እና ቢደብር እንኳን የሆነ ነገር የሚሰጥ ነገር አስተያየት አለ ወደዛ እንዳሄድ ያ ሰው እንዲመለስ እንጂ ደግ አደረገ እሰይ ምናምን በቃ አላል ጥሩ አይደለም ስለዚህ ሌሎቻችሁም ቢሆን እንደዚህ አይነት ነገር ለማድረግ አታስቡ ይሄ የሰው ህይወት ከማጥፋት አይተናነስም እሱ ያደረገው ነገር ቢያደርግ እንኳን ድርጊቱ መጥፎ ቢሆንም ወደ ህግ ነው መሄድ ያለበት እንጂ ያው ነው ይሄ ሰውዬ እኮ አሁን ደፈረ ብሎ ቢቆርጠውና ቢሞት እሱም እኮ እስር ቤት መግባቱ አይቀርም። ምክንያቱም እሱም ያም ደፈረ ተቆረጠ፣ ሞቷል። ይሄም ደግሞ ከልጁ ጋርም አልሆነ፣ ልጁንም አላስታመመም፣ ልጁንም የሆነ ነገር አልሆነ። ምክንያቱም ሰው በመግደሉ ብቻ ምክንያት የሰው አካል በማግዶሉ እስር ቤት ይገባል። ይሄ የማይቀር ነው። ስለዚህ ደግሞ እግዚአብሔር ከመታሰር ያድነን ነው የሚባለው። አይደለም እስር ቤት የገባ ሰው ነው የሚያውቀ። እኔ እንኳን አልገባውም፣ ግን ያው አለ አደል የገቡ ሰዎች ምን አይነት ጨለማ እንደሆነ ሲናገሩ እንሰማለን። ባላደረግኩት ሁሉ የሚል አለ ማለት ነው። ስለዚህ ከክፉ ነገር ፈጣሪ ይጠብቀን እና ቤተሰብ ማለት ነው። በዛውም ደግሞ ሰብስክራይብ፣ ላይክ እያደረጋችሁ እስቲ አበረታቱን ለማለት ያክል ነው። እና ቤተሰብ አመሰግናለሁ። መልካም ቀን ይሁንላችሁ። አሁን እኔ ጋር ቀን ስለሆነ ነው ማለት ነው። ባይ